ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። ዛሬ ምን ያህሎቻችሁ ከእግዚአብሔር ዘንድ ጥሪ እንዳላችሁ ታስቡ ይሆን? ግን ምንም ነገር አልተፈጠረም እና በጣም እጅግ ተበሳጭታችኋል። እንግዲህ ወደ ጌታ እረፍት ግቡ። ዛሬ ማታ ላውራችሁ የምፈልገው ወደ እግዚአብሔር እረፍት ስለመግባት ነው፣ እና ግን ትንሽ ለየት ባለ መንገድ በዚህ ቅዳሜና እሁድ እንዲሁም ነገ መልእክቴ የሚሆነው መቀመጥ፣ መቆም፣ መራመድና መሮጥ። አሁን እንዲህ ልትሉ ትችላላችሁ፣ ያ ስለምንድን ነው? እንግዲህ ያንዳንዱን ነገር መጽሐፍ ቅዱስ እንድናደርግ ይነግረናል፣ በእግዚአብሔር እንድንቀመጥና እንድንቆም፣ ጠላትን በመቃወም መቆም፣ እድገታችንን በመቆም መጠበቅ፣ በጌታ መመላለስ፣ በፍቅር መመላለስ፣ በእምነት መመላለስ፣ በሰላም መመላለስ እና ሩጫችንን መሮጥ። ግን በዛ ቅደም ተከተል ማድረግ አለብን። እግዚአብሔር በመንግስቱ ስርዓት እንዳለው አምናለሁ። እናም ለመሮጥ ስትጀምሩ አዲስ ክርስቲያን ናችሁ። ትልቅ ራዕይ ከእግዚአብሔር እንዳገኛችሁ አምናችሁ ሩጫችሁን ስትጀምሩ ትልቅ ነገር ማድረግ ትፈልጋላችሁ፣ ግን እስካሁን መቀመጥ አችሉ፣ ያኔ በጣም ትበሳጫላችሁ። ትልቅ ራዕይ ኖራችሁና እግዚአብሔር በስራ ላይ ያለ በጌታ እንዴት ማረፍ እንደምትችሉ ካላወቃችሁ በጣም ትቸገራላችሁ ብዬ አምናለሁ። አንድን ነገር በራሳችሁ ለማድረግ ስትሞክር ወይም ደግሞ ሁሉንም ሸክሞች እና ሁሉንም ጭንቀቶች፣ ብዙ ልጆችን ለማሳደግ መሞከር እንኳን እንዴት ማረፍ እንዳለባችሁ ካላወቃችሁ፣ ከብዙ አመታት በፊት ማስተዋል ጀመርኩ። ከኢየሱስ ትንሣኤ በኋላ መጽሐፍ ቅዱስ ስለ እርሱ በሚናገርበት ጊዜ ሁሉ እንደዚህ ይላል። እሱ እንደ ተቀመጠ ይናገራል። በዙፋኑ ላይ የተቀመጠው እና ስለዚህ ስለዛ የበለጠ ማወቅ ፈለግኩና በሐሳቤ ይህ ሁሉ ስለምንድን ነው አልኩኝ። አያቹ ኢየሱስ መስቀል ላይ ሳለ እንዲህ ብሎ አለ፣ ተፈጸመ። እናም ሊሰራ የተላከው ስራ ተሰርቷል። ወደ ላይም አረገ፣ በእግዚአብሔር ቀኝ ተቀመጠ፣ እዛም ጠላቶቹ ለእግሩ መረገጫ እስኪደረጉ ድረስ ለመጠበቅ አሁን አንድ ነገር ልናገር ነው እና በደንብ ልታዳምጡ ይፈልጋለሁ ጠላት ወደ እናንተ በሚመጣበት ጊዜ በእግዚአብሔር እንዴት ማረፍ እንዳለባችሁ ማወቅ ከሚገጥሟችሁ ትልቅ የመንፈሳዊ ጦርነት አይነቶች አንዱ ነው። አሜን። የተወሰኑ ጥቅሶችን እያነበብን ስለዚህ በጥልቅ እናወራለን። ዛሬ ክፍል አንድን ብቻ እንደምንማር አውቃለሁ፣ ግን እግዚአብሔር የሚያስፈልጋችሁ እንደሚሰጣችሁ አምናለሁ። የቀረውን ደግሞ ነገ ለሚያስፈልጋቸው አባቶይ፣ ስለ ቃሉ አመሰግንሃለሁ። ወደ ልቦች እንዲገባና እንዳይረሳ እንጸልያለን፣ በኢየሱስ ስም አሜን። ኤፌሶን አንድ ከ19 እስከ 20 ይህም የልባችሁ ዓይኖች ሲበሩ የመጠራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ሁሉ። ስንቶቻችሁ እግዚአብሔር ኃያል መሆኑን ታምናላችሁ? የሚበልጥ የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው። የርስት ክብር ባለጠግነት ይላል። ኃይል ብቻ አይደለም ያለው ነገር ግን የኃይል ለምናምን ሁሉ ለምናምን ሁሉ አሁን ደካማ እንደሆናችሁ እና እንደማትችሉ ማመን ትችላላችሁ። እኔ ግን ጠንካራ እንደሆንኩና እንደምችል ለማመን ወስኛለሁ። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ግን ሊመጣ ባለው ዓለም። ስለዚህ ክርስቶስን ከሙታን ያስነሳው ያው ኃይል በእኛ ይኖራል። ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው፣ ሁላችሁ መቀመጥ በሉ። ከዛም እንዲህ ይላል፣ በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። ይህም ለእኛ አስፈላጊ እንደሆነ እቁ። ምክንያቱም ትንሽ ቆይቼ በኤፌሶን ሁለት ላይ ያሳያቸዋለሁ። በእርሱም ተቀምጠናል ይላል። ስለዚህ ዛሬ ማታ በሁለት ቦታዎች ላይ ነኝ። በዚህ መድረክ ላይ እየተራመድኩ ነው ነገር ግን በመንፈሳዊ ከክርስቶስ ጋር በሰማያዊ ስፍራ ተቀምጫለሁ። እና ያ መቀመጥ ማለት አንድ ነገር ነው፣ ወደ እግዚአብሔር እረፍት መግባት። ስለ እኔ ስለምታስቡት ነገር አልጨነቅም። መልእክቴን ወደዳችሁ አልወደዳችሁት አልጨነቅም። ቀጥሉም፣ ከአንደበቴ ስለሚወጣው ነገር አልጨነቅም። ምክንያቱም እግዚአብሔር እንደሚናገር አምናለው። ነገር ግን መጀመሪያ ስጀምር ይህን በእግዚአብሔር እረፍት ገብች እንዴት ማድረግ እንደምችል እንደማላውቅ ነበር። ሁሉም ሰው እንደሚወደኝ ፈልጌ ነበር እና ስለዚህ በስብከት ላይ ሳለሁ አንድ ሰው ተነስቶ ቢሄድ በቃ ቅሪ ላይ ነበር፣ ምክንያቱም እነሱ እንደማይወዱኝ እርግጠኛ ሆን ነበር። በክርስቶስ ማን እንደሆናችሁ ካላወቃችሁ ዲያብሎስ የሚነግራችሁን ውሸቶች አስደናቂ ነው ያልኩት በክርስቶስ ማን እንደሆናችሁ ካላወቃችሁ ዲያብሎስ የሚነግራችሁ ውሸቶች አስደናቂ ነው። አንድ ሴት አንድ ጊዜ መጣችበት አንድ ሁኔታ አስታውሳለሁ። እና ልክ እንደ መጨረሻው እንደ ሁለተኛ ወይም ሶስተኛ ረድፍ ከፊት ለፊት ተቀምጣለች እና ምናልባት ምናልባት አስር ደቂቃዎችን ሰብኪ ያለሁ እሷም ተነስታ ሄደች። ያው አሁንም እንዴት መቀመጥ እንዳለብ እየተማርኩ ነበር። እናም ሩጫዬን ለመሮጥ እየሞከርኩ ነበር እና በእግዚአብሔር ረፍት ውስጥ ስለ መቆየት ምንም ነገር አላውቅም ነበር። እናም የቀረው ስብከት በሙሉ መጥፎ ስሜት ተሰማኝ፣ ምክንያቱም እኔ ያሰብኩት እሺ፣ አልወደደችኝም፣ የምናገረውን አልወደደችም። ሰዎች ስለ እናንተ ምን እንደሚያስቡ ወይም እንደሚወደዋችሁ ከመጨነቅ ነፃ መሆን ደስ አይልም? እናም አንድ ሰው በማግስቱ ነገረኝ። በዚያች ምሽት አልነገሩኝም። እግዚአብሔር አንድ ቀን እንዳዝን ተወኝ እና አንድ ሰው በማግስቱ ነገረኝ። አንድ ሴት አንድ ነገር እንድነግርሽ ነግራኝ ነበረ። ትናንትና ማታ እዚህ ነበረች፣ ፊት ለፊት ነበረች። ወደ ስራ ለመግባት መሄድ ነበረባት፣ ግን በጣም ስለምትወድሽ ለአስር ደቂቃዎች ብቻ እንኳን ቢሆንም አንቺን ለመስማት መታ ነበር። አያችሁ ዳቢሎስ እንደዚህ ነው የሚያደርገው። በፍጹም እውነት ያልሆኑ ነገሮችን ይነግረናል። ነገር ግን በእግዚአብሔር እንዴት ማረፍ እንዳለብን ካላወቅን፣ ስለ እኔ የምታስበው ነገር ለእኔ ትልቅ ትርጉም ካለው፣ ወደ እግዚአብሔር እረፍት መግባት አልቻልኩም። ምክንያቱም አምላክ እንዳደርገው ከሚፈልገው ይልቅ እሷ ስለምታስበው ይጨነቃለሁ። ዛሬ ሰዎች ነፃ እንዲወጡ ፈልጋለሁ እና ቅደም ተከተል እንዳላምናለሁ እንዳልኩት በእግዚአብሔር እንዴት ማረፍ እንዳለባችሁ መማር አለባችሁ። እንዴት መቀመጥ ከመቆማችሁ በፊት ከመራመዳችሁ በፊት እና በእርግጠኝነት ከመሮጣችሁ በፊት። ስለዚህ አንድ ምሳሌ እሰጣቸዋለሁ እና እንዲገባችሁ የሚረዳ ይመስለኛል። ማይክ ልትረዳኝ ትችላለህ? እኔ ራሴ ነበርኩ የማደርገው ግን ምናልባት ይብቃኝ እና ሌላ ሰው እንዲሰራው አደርጋለሁ አልኩ። ስለዚህ ትተኛለህ አሁን ህጻናት የሚጀምሩት እንዲህ ነው እና ከክርስቶስ ጋር ስላለን ግንኙነት ስንመጣ ሁላችንም እንደዚህ ነን። የምናስበው አለ አይደል ጨርሰናል፣ አሜን። እና ምናልባት በዚህ ምሽት አንድ ሰው አለ፣ አዎ በቃ እኔ ጨርሻለሁ፣ እሺ፣ ዛሬ ማታ የምንፈልገውን መልስ አግኝተናል። እናም እኔ ሕፃን ክርስቲያን ነኝ እንበልና አሁን ወደ መንግስቱ መጣሁ እና አሁንም ተኝቻለሁ። አሁን አንድ ሰው መጥቶ እንዲህ አለ እንበል፣ ተነሽ። አሁን ከተኛበት ቀጥታ መቆም አይችልም። መጀመሪያ መቀመጥ አለበት። አያችሁ ይህ የሚወክለው አሁን ድኛለሁ፣ እኔ በእግዚአብሔር እረፍት ውስጥ ነኝ። ግን በእርግጥ ያንን ሽግግር በዚህ ፍጥነት አናደርገው። ቢያንስ ሀያ ዓመታት በችግር ውስጥ እንሆናለን። ማለቴ ቢያንስ ሀያ ዓመታት ራሳችንን ለማሸነፍ የጥፋተኝነት ስሜት እንዳይሰማን ለማድረግ እና ያው አላይደር ስለ አገልግሎታችን ለመጨርቅ እና ለምን ይህ አይሆንም? ለምን ይህ አይሆንም? ዛሬ ምን ያህሎቻችሁ ከእግዚአብሔር ዘንድ ጥሪ እንዳላችሁ ታስቡ ይሆን ግን ምንም ነገር አልተፈጠረም እና በጣም እጅግ ተበሳሽታቸዋል። እንግዲህ ወደ ጌታ ረፍት ግቡ። እናንተ ማድረግ አትችሉም። እግዚአብሔር ከሚፈልገው ፍጥነት በላይ ማሳደግ አትችሉም። አገልግሎታችሁ ከእናንተ ፈጥኖ እንዳያድግ አትፈልጉም ምክንያቱም ለመድረክ በቂ የሚያደርግ ችሎታ ይኖራችሁና እዛ ለመቆየት የሚያስችል ችሎታ ላይኖራችሁ ይችላል። የዛን ጊዜ አበቃላችኋል። ስለዚህ በታላቅ ስጦታ ልትጀምሩ ትችላላችሁ፣ ግን እነዚህ ሌሎች ነገሮች ማንነት ይሰጣቸዋል። ስለዚህ ነጥቦ አሁን በክርስቶስ መቀመጥን ተምሯል። ስለዚህ ተነሳ፣ አያችሁ፣ አሁን መቆም ትችላል። እኔም ማድረግ እችላለሁ። በነገራችን ላይ አሰልጣኝ ያንን ማድረግ እንደምችል ለማየት እንድሰራ አድርጎኛል። መሬት ላይ ተቀምጠሽ መነሳት እንደምትች ማየት እፈልጋለሁ አለ። ምክንያቱም ያው ወደ ወንበሩ ለመጎተትና እርዳታ ለማግኘት ፈልጌ ነበር። ግን ተነሳው። ይህን ማድረግ የማይችሉ ብዙ የሰላሳ አመት ሰዎች አውቃለሁ አለኝ። ለማንኛውም ያ ሌላ ታሪክ ነው። አሁን ግን ቆሟልና፣ ታውቃላችሁ፣ ነገ ጠዋት ስለመቆም እንነጋገራለንና ብዙ መቆም አለ እግዚአብሔርን ቆሞ መጠበቅና ምንም አይነት መልካም ነገር እየሆነ በማይመስልበት ጊዜ ትክክለኛው ነገር ማድረግን በመቀጠል ጸንቶ መቆም፣ ጠላትን ተቃውሞ መቆምና የጠላትን ውሸት መቃወም። እንድንቆም የሚያደርግ ነገር አለ። ግን አያችሁ ከእግዚአብሔር እረፍት ገብታችሁ መቆም ትችላላችሁ። በዚህ ሳምንት መጨረሻ እንድትረዱ የምፈልገው ነጥብ ወደ እግዚአብሔር እረፍት መግባት ሁሉንም ነገር ማድረግ ይቻላል። ስለ እረፍት ስናገር የማውራው ስለ እንቅልፍ አይደለም። ስለ እረፍት እያወራው ነው የውስጥ እረፍት የማወራው መጨነቅ እንደሌለባችሁ ነው። በጭንቀት መሞላት የለባችሁም። መፍራት የለባችሁም። ሁሉንም ነገር ሁልጊዜ ለማወቅ መሞከር የለባችሁም። ሁሉንም መልሶች ማግኘት የለባችሁም። በእግዚአብሔር እረፍት ውስጥ መግባት ትችላላችሁ። እናም እግዚአብሔር ያዘዛችሁን ታደርጋላችሁ። እናም ከዚህ በላይ ማድረግ አያስፈልጋችሁም። ከእናንተ የሚጠይቀው እንድትሰሩ የሚሰጣችሁን ብቻ ለሆነ፣ የቀረውን የእሱ ኃላፊነት ነው። አሁን ተራመዱ። እንድትራመዱ እንፈልጋለን። በፍቅር እንራመዳለን። በሰላም እንራመዳለን። በክርስቶስ እንራመዳለን። እንደ አረማውያን አይደለም የምንራመደው። ሩጫችሁን ሩጡ። አያችሁ፣ አሁን መሮጥ ይችላል። እሺ፣ መሄድ ትችላለህ። ተቀመጥ። እናመሰግናለን። አያችሁ፣ ስዕል የሺ ቃላት ያህል ዋጋ አለው። በሮሜ 14 17 የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። እና በዛ ቅደም ተከተል መሆን አለበት። ልክ መጀመሪያ በክርስቶስ ማን እንደሆናችሁ ማወቅ አለባችሁ በእርሱ መለወጣችሁን። ከዛ ከእግዚአብሔር ጋር ሰላም ማግኘት ትችላላችሁ፣ ከራሳችሁ ጋር ሰላም እና ያ ሲኖራችሁ ያኔ ደስታ ማግኘት ትችላላችሁ። መዳን ብቻ ግን ደስታን አይሰጣችሁም። ምክንያቱም በክርስቶስ ማን እንደሆናችሁ ካላወቃችሁ መቼም መቼም መቼም በእውነት ደስተኛ አትሆኑም። ምክንያቱም በራሳችሁ ካልተማመናችሁ እና በክርስቶስ ማን እንደሆናችሁ ካላወቃችሁ፣ በራሴ ምን እንደሆንኩ አውቃለሁ። ብዙ አይደለም። ስህተት እሰራለሁ። በሕይወቴ ውስጥ የተወሰኑ ነገሮች አሉ በመጨረሻ የደረስኩባቸው እነዚህን ከእኔ እግዚአብሔር አይወስዳቸውም ያልኳቸው ትሁት እንደሆን ለማድረግ ብቻ እነሱ እንዲኖሩኝ ይፈቅድልኛል። እናም በዚህ ላ ትስማሙ ትችላላችሁ። እኔ ግን ያው በእርግጥ እግዚአብሔር የሆነ ድክመት እንዲኖረን እንደሚፈቅድ የሚያሳይ ጥቅስ አለ በእሱ ላይ ተደግፈን እንድንቆይ ሁሉንም ነገር በትክክል የምታደርጉበት ደረጃ መቼም ልትደርሱ አትችሉ በጭራሽ። እና ስለዚህ ሁሌም ተናጋሪ መሆን ይመስለኛል በእርግጥ ብዙ አሻሽ ያለው ግን ማለት አንድ ደቂቃ እንዲህ ብዬ ጸለ እግዚአብሔር በአንደበቴ እንዳልበድል ባፌ ላይ ጠባቂ አኖርልኝ። ከምጸልይበት ክፍል ስወጣ ምናምን ምናምን ምናምን። ይህ በክርስቶስ ማን እንደሆናችሁ ማወቅ የምንለው ነገር ከሃይማኖታዊ መግለጫ በላይ ነው። ቁልፉ ነው፣ ማለቴ ነው ቁልፉ ነው። ኢየሱስ ተፈጸመ አለ። እነግራቸዋለሁ፣ ክርስትና በመስራት አይጀመርም፣ በተፈጽሟል ግን ይጀመራል። አሜን። ዕብራውያን አንድ አስራ ሶስት እግዚአብሔር ጠላቶችን የእግር መረገጫ እስከማደርግልህ ድረስ በቀኝ ተቀመጥ ያለው ከመላእክት ከቶ ለማን ነው? በእግዚአብሔር ረፍት ትገቡና እግዚአብሔር ዳቢሎስን እየመታ በቦታው እንዲያስቀምጠው መጠበቅ ትችላላችሁ። ዳቢሎስን ለመዋጋት በጣም ጥሩ መንገድ በእግዚአብሔር ረፍት ውስጥ መቆየት፣ እንዲያስቆጣችሁና እንዲያናደዳችሁ አትፍቀዱለት። ካልተናደዳችሁለት ምን እንደሚያደርግ አያውቅም። እና የሆነ ነገር ልንገራችሁ፣ ያንን በጭራሽ አይወደውም። ትልቅ ፈተና ሲሰጣችሁና እግዚአብሔር በስራ ላይ እያለ እናንተ በሕይወታችሁ መደሰትን ስትቀጥሉ እሱ አይወድም። እኔ ያልኩትን ሰምታችኋል። በችግር ውስጥ ሆናችሁ በሕይወታችሁ መደሰት ትችላላችሁ። ታውቃላችሁ፣ እግዚአብሔር ችግሩን እንድትፈቱ እየጠየቀ አይደለም። ችግራችሁን እየፈታ እያለ እሱ እንድታምኑት ነው። ያ አስፈላጊ ይመስለኛል፣ እና እኔ ዛሬ ማታ እዚህ ብዙ ሰዎች መስማት ያለባቸው ይመስለኛል። ምክንያቱም አንዳንዶች የማስታወሳቸው ማለት በዚህ ችግር ውስጥ ሆነች መደሰት እና መዝናናት በዴቭ በጣም እናደድ ነበር፣ ምክንያቱም ድሮኛ ምንም ምንም ገንዘብ አልነበረንም እና ሁልጊዜ ከነበረን ገንዘብ የበለጠ ክፍያዎች ነበሩብን። አምላክን በመታዘዝ የሙሉ ጊዜ እንስራዬን ትቼ ነበር ይኖረኛል ብዬ ካሰብኩት ለታላቅ ዓለም አቀፍ አገልግሎት ለመዘጋጀት ብዬ እና በዛን ጊዜ ሳሎን ውስጥ አምስት ሰዎችን እያስተማርኩ ነበር። እና ሁሉንም ሂሳቦች አውጥቼ ካልኩሌተሩን አወጣለሁ እና ነገሮችን ማስላት እጀምራለሁ። ባሰብኩት መጠን ይበልጥ ፍርሃቴ ይጨምራል። ዴቭ በሚቀጥለው ክፍል ውስጥ ልጆቹን ያጫውታል እና ቴሌቪዥን ያያል እና እነሱ ጸጉሩን ይጠቀልሉለታል። እኔ ደግሞ እንዲህ እላለሁ፣ አይ የኔን ጸጉር አትነኩም። እና በሕይወቱ እየተደሰተ ስለነበርና ችግር ስላጋጠመን በሱ ላይ በጣም አብድ ነበር። አዎ ታውቁ አይደል በጣም ያበሳጭ ነበር። እኔም እንዲህ እላለሁ ለምን አንድ ነገር አታደርግም? እዚህ ችግር ውስጥ ነን። አንተ ለምንድን ነው የሆነ ነገር የማታደርገው ከመሳቅና ከመደሰት ሌላ? እሱ ምን እንዳደርግ ነው የምትፈልጊው ጆይስ? ምን ያህል ገንዘብ እንዳለን ታውቂያለሽ። ለእግዚአብሔር እየታዘዝን ነው። እግዚአብሔር ሁል ጊዜ ደርስልናል። ከቶ አሳፍሮን አያውቅም። መቼም ትቶን አያውቅም። ግን አያችሁ፣ በእግዚአብሔር ስለማረፍ አላውቅም ነበር። እግዚአብሔር እንዴት እንደሚያደርገው እና መቼ እንደሚያደርገው ማወቅ ፈልጌ ነበር። በመተማመንና በመጠባበቅ አልረካውም ነበር። አስፈላጊ ነው ብዬ ስለማስብ ይህን አንድ ጊዜ ልድገመው። እግዚአብሔር በችግራችሁ ላይ እየሰራ ባለበት ጊዜ በህይወታችሁ እንድትደሰቱ ፍቃድ አላችሁ። እና ለአንዳንዶቻችሁ ዛሬ ማታ መምጣታችሁ ጠቃሚ ነበር። በራዕይ መጽሐፍ ኢየሱስ ሁልጊዜ በእግዚአብሔር ቀኝ እንደተቀመጠ ይታያል። እናም እንዳልኩት ስለዚያ ማወቅ ፈለኩኝና ወደ እግዚአብሔር እረፍት ከመግባት ጋር የተያያዘ መሆኑን መገንዘብ ጀመርኩ እና ምክንያት አለ በጣም አስፈላጊ የሆነ ምክንያት መጽሐፍ ቅዱስ ደጋግሞ ተቀምጧል፣ ተቀምጧል፣ ተቀምጧል ይላል። ኢየሱስ ሊቀ ካህናችን ነው እና ማንም ሊቀ ካህን ከእርሱ በቀር በእግዚአብሔር ፊት ሊቀመጥ የሚችል ማንም የለም። በብሉይ ኪዳን ስር በስርየት ቀን በዓመት አንድ ጊዜ ሊቀ ካህኑ ወደ ቅድስተ ቅዱሳን በገባ ጊዜ ለህዝበ ኃጢአት ማስተሰሪያ እንዲሆን እንዴት መግባት እንዳለባቸው ሊከተሏቸው የሚገባቸው ብዙ የአምልኮት ስርዓቶችና የተወሰነ ግጋቶችና መመሪያዎች ነበሩ እና ይሄ ፍጹም እውነት ነው። ለማረጋገጥ ብዬ ባለፈው እንደገና አንብቤዋለሁ። በካህኑ ልብስ ጫፍ ላይ የተሰፉ ትንንሽ ደውሎች ደውሎችና ሮማኖች ነበሩ። ገመድም በቁርጭምጭሚቱ ላይ ይታሰር ነበር፣ ምክንያቱም ከእርሱ በቀር ማን መግባት ስለማይችል ስለዚህ ስራውን እየሰራ ስርዓቶቹን በመፈጸም ላይ እስካለ ድረስ እነዚያን ትናንሽ ደውሎች ይወዛወዙ ነበር። ያው ደውሎቹ ለረዥም ጊዜ መወዛወዝ ካቆሙ የሆነ ስህተት እንደሰራና እንደሞተ ያውቃሉ። እና እሱን ለማውጣት መግባት ስለማይችሉ በገመድ ጎትተው ያወጡት ነበር። በቅድስተ ቅዱሳን ውስጥ ወንበር አልነበረም፣ ምክንያቱም የሥራ ቃል ኪዳን ነበር። ወደ እግዚአብሔር ዕረፍት ማንም ሊገባ አልቻለም። ስለዚህ ፒተር ዛሬ ማታ የተናገረው ይመስለኛል እና በማቴዎስ 11 ላይ ሲናገር ዕረፍት ስጦታ ነው፣ በእግዚአብሔር ጸጋ የተሰጠ ስጦታ ነው። እናም ማንም ያንን ዕረፍት ሊያገኝ አይችልም ኢየሱስ መጥቶ በህጉ የተጻፈውን ሁሉ እስካደረገ ድረስ አሁን እኛ ማድረግ አይጠበቅብንም። በእግዚአብሔርም ቀኝ ተቀምጧል። ኤፌሶን ሁለት ስድስት እንዲህ ይላል በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ስለዚህ እኔ በአካል እዚህ ነኝ፣ ግን ልቤ እዚያ አለ። ይህ እንዲገባችሁ ይፈልጋል። ስለዚህ ያ ማለት እየሰራው መደሰት እችላለሁ ማለት ነው ፒተር የእረፍትን ትርጉም ነግሯቸዋል። ካልጠቀሳቸውም ነገሮች አንዱ በቫይን ግሪክ መዝገበ ቃላት ያለ ዛሬ ማታ የማወራው እረፍት ከስራ እረፍት ሳይሆን በስራ ላይ ያለ እረፍት ነው። አሁን እኛም የማንሰራበት ቀን ያስፈልገናል እና ይህ የዚህ ሌላኛው ገጽታ ነው። እኛ አሜሪካውያን ከስጋዊ አካላችን ማግኘት የሚያስፈልገንን ተገቢ አይነት እረፍት አናገኝም። ስለዚያ ትንሽ ቆይተን እናወራለን። ነገር ግን ይህ በምንሰራበት ጊዜ ያለን እረፍት ነው። ስለዚህ ይህ የእኔ ስራ ነው፣ እየሰራው ነው እና እኔ እውነት መሆኑን በእርግጠኝነት አላውቅም። በምታነቡበት መቶ ፐርሰንት እርግጠኛ መሆን አይቻልም። ግን ያነበብኩት እንደሚለው አንድ ሰባኪ ለአንድ ሰዓትና ሙሉ አገልግሎት ሲሰብክ ያ ከስምንት ሰዓት ስራ ጋር እኩል ነው። ስለዚህ ጆኤል እውር ሶስት ጊዜ ሲሰብክ ከአራት ሰዓት ሰርቷል ማለት ነው። አሜን። አያችሁ፣ ትንሽ ንግግር ብቻ አይደለም። ሰዎች እንዲላሉ ትንሽ ንግግር እሽን ወድጄዋለሁ ልክ እንደ ማር ነው። ያ ትንሽ ንግግር አልነበረም። በዛ ውስጥ ነፍሴን፣ ሰውነቴን፣ መንፈሴን እያፈሰስኩ ነበር። ይህን ትንሽ ንግግር ይዤላችሁ ለመምጣት ለሰዓታት አጥንቻለሁ። ትንሽ ንግግርሽን ወድጄዋለሁ። ስጨርስ እኔ የማውቀውን ሁሉ ታውቃላችሁ። ቤቴ እጄ ደግሞ ለጠዋት ሌላ ተጨማሪ ነገር ማግኘት አለብኝ። ምክንያቱም እግዚአብሔር መጀመሪያ ያልነገረኝ ልነግራችሁ አልችልም። ይሄንን በሽርሽር ጊዜ በነፍሴ ማድረግ በጣም ደስ የሚል ነገር ነው። ማለት ለሽርሽር ሄዳችሁ በየቀኑ ለአምስት ቀናት በባህር ዳርቻ ላይ መተኛ ትችላላችሁ። ያን ጊዜ ስለ ችግራችሁ በመጨነቅ ካሳለፋችሁት ምንም አይነት እረፍት አላራፋችሁም። እና አንዳንድ ሰዎች አንድ ቀን እረፍት ይወስዱና አንድ ቦታ ተቀምጠ ሁሉንም ችግሮቻቸውን ለመፍታት ይሞክራሉ። ለእረፍት ሄዳችሁ ወደ ቤት ስትመጡ ከእረፍት ጊዜያችሁ እረፍት የሚያስፈልጋችሁ። እንዴት ባለንበት መቆየት እንዳለብን አናውቅም። አንድ ሰው እንዲህ አለ፣ ተደብሮ የመቆየት ጥበብ አተናል። በዶክተር ቢሮ ውስጥ አምስት ደቂቃ እየጠበቅን ከሆነ ስልካችን እናውጣና ለሆነ ሰው እንደውላል፣ መልእክት እንጽፋለን፣ የፌስቡክ እስታተስ እናያለን ወይም ሌላ ነገር እሺ ስንት የፌስቡክ ጓደኛ እንዳለን ልነግራችሁ አልችልም። ወድጀዋለሁ። በፌስቡክ ጓደኛሞች ናቸው ጓደኞች በፌስቡክ ላይ በሕይወት ውስጥ አምስት ጥሩ ጓደኞች ካሉን እድለኞች ነን። ይህ ሲጀመር በጣም የሚያስቅ መስሎ ነበር። እናም ሰዎች መልእክት ይልኩልኝና በፌስቡክ ጓደኛ የተወኛለሽ እና አላደርገውም። አሁንም ጓደኛ ይነ ያው እንዴት ሁል ጊዜ በክርስቶስ እንደምንቀመጥ እንማር። ያ ማለት ደግሞ ሸክማችንን ለእርሱ ሰጠን ወደ ረፍቱ መግባት ማለት ነው። በእግዚአብሔር ረፍት እንድንደሰት ከዚያም እንድናደርገው የሚጠይቀንን ማድረግ እንችላለን። ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።